የቅዱስ ሲኖዶስ ዋና ጸሐፊ አቡነ ጴጥሮስና ሌሎች አባቶች ወደ አገር እንዲገቡ መንግስት ፈቀደ። ወደ ኢትዮጵያ እንዳይገቡ ታግዶ የነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና ና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ጴጥሮስ ወደ አገር እንዲገቡ ተፈቀደላቸው። ከአንድ አመት በላይ ይፋዊ ባልሆነ ሁኔታ ወደ አገር መግባት ተከልክሎ የቆዩት አቡነ ጴጥሮስን ጨምሮ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 አባቶች ወደ ኢትዮጵያ እንዳይገቡ ምክንያት የሆነው ጉዳይ በግልጽ ምን እንደሆነ ባልጠቀሰው መግለጫ ላይ ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ እና ብፁዕ አቡነ ያዕቆብ ወደ ሀገር እንዳይገቡ መፈቀዱን ወደ ሀገር እንዲገቡ መፈቀዱን ገልጿል። አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገር ስብከት ሊቀ ጳጳስ ሲሆኑ አቡነ ቴዎፍሎስ ደግሞ የሰሜን ካሊፎርኒያ ኔቫዳ አሪዞና አህጉረ ስብከት ሊቀጳጳስ እንዲሁም አቡነ ያዕቆብ በዩናይትድ ኪንግደም አየርላንድና የሩቅ ምስራቅ አህጉረ ስብከት ሊቀጳጳስ ናቸው የመንግስት ኮሚኒኬሽን ጽህፈት ቤት በግልጽ ሶስት አባቶች ላይ ወደ አገር እንዳይገቡ እገዳ ተጥሎ ስለመቆየቱም ሆነ አሁን ስለመነሳቱ ያለው ነገር ባይኖርም የቅዱስ ስኖዶስ አባላት የሆኑት ጳጳሳቱ በስኖዶስ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ ገልጿል መንግስት ሀገራዊ ተቋማትን ለማጠናከር ቁርጠኛ አቋም እንዳለው የገለጸው መግለጫው አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ የኦርቶዶክስ ቤተ ክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ ሶስት አባቶች ሁኔታዎች መመቻቸታቸውን አስታውቋል። አክሎም መንግስት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ድጋፍ ሲሰጥ መቆየቱንና ይህም እንደሚቀጥል ጠቅሶ አንዳንድ አካላት ችግሮቹን ፈጥሮ የነበረ ቢሆንም እንኳን መንግስት ለቤተ ክርስቲያንምና ለምእመናን ስል በወደ ሰፊነት ለማለፍ ወስኗል ብሏል። ከጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን መምጣት በኋላ መንግስት ከቤተ ክርስቲያኗ ጋር የነበረው ግንኙነት በከፍተኛ ደረጃ ተሻሽሎ የቆየ ሲሆን በቤተ ክርስቲያኗ አባቶች መካከል የተፈጠረውን መከፋፈል ተከትሎ ግንኙነቱ ተበላሽቶ ቆይቷል። ሚኪነኝ ከሚኪ ታቦርን ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።